አሰላም አለይኩም ራሕማቱላሂ ወበረከቱ እንዴት ናችሁ ድና የተከብራችሁ ጄሪ ፋሚሊ ቤተሰቦች ሁሉ ሰላም ሁሉ መልካም እኔ ጋ ሁሉ ሰላም ነው አልሐምዱሊላህ ዛሬ መኒ እንደተለመደው አንድ ቪዲዮ እናንተ ልላ ደርስ መጥቻለሁ እንደተለመደው ቪዲዮን ከመጀመራችሁ በፊት አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን ጄሪ ፋሚሊ ቤተሰብን ይቀላቀሉላለ እንዲሁም ደግሞ ነባሮች ከሆናችሁ ደግሞ ላይክ ላይክ እያደረጋችሁ ቪዲዮን ጀምሩት እሺ እንግዲህ ዛሬ አንድ ቪዲዮ ይዤላችሁ የመጣሁት ይቅርታ አዲስ ለጀማሪዎች እንዲሁም ደግሞ አዲስ ለሆናችሁ ለተለያዩ አረብ ሀገራት ለምትሄዱ ቋንቋ ለማትችሉ ለእናንተ ነው እና ያው ለምትችሉት እናንተን አይመለከትም ለማትችሉት አዲስ ለሆናችሁ ነው ይህችን አጠር ያለችን ቪዲዮ ይዤ የመጣሁት እንግዲህ አረብኛ እንግዲህ ሁላችንም እንግዲህ ያው እዛ ሀገር ከሄድን በኋላ የለመድነው ቋንቋ እንጂ ያው ከ የመግባቢያ ቋንቋችን የመጀመሪያ ቋንቋችን ሆኖ አይደለም፣ እና ይቺ ቪዲዮ እንግዲህ ትጠቅማለች ብላችሁ ላሳባችሁት ሁሉ ሼር ሼር ብታደረጉልኝ ደስ ይለኛል። አሁን በቀጥታ ወደ ቪዲዮ አልፋለሁ። ካስ ካስ ብርጭቆ፣ ብርጭቆ አሲር አሲር ጭማቂ፣ ጭማቂ ተልጅ ተልጅ በረዶ

ወተት ወተት። እሺ እንግዲህ ወድና የተከበራችሁ የሪ ፋሚሊ ቤተሰቦች ለዛሬ ይዤ የመጣሁትን ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ሼር በማድረግ ተባበሩኝ። እንዲሁም ላይክ የምትሏን ደግሞ በመጫን ቤተሰብነታችሁን አሳዩኝ ይላለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሁሉ መልካሙን ሁሉን እናንተ እመኛለሁ። ሰላም ሁኑ።